ሰላም እንደምን አላችሁ! ውድ ተመልካቾቻችን ዳኒ ፈርጥ ነኝ። ዛሬ ደግሞ ከባለፈው ሳምንት የቀጠሉ ሰፋፊ በጣም የሚያማምሩ ቆንጆ ቆንጆ ልብሶችን ይሸቀርብ ያለው ለተወሰኑ ደቂቃዎች የተመረጡ አልባሳትን እያሳየናችሁ ቆይታ እናደርጋለን። እስከ ፍጻሜ አብራችሁ ቆዩ። መልካም እንግዲህ ወደ መጀመሪያው ልብስ እንሄዳለን። እንግዲህ ዛሬ መጀመሪያ መግቢያው ላይ እንደተናገር ነው ሰፋፊ በጣም የሚያማምሩ ልብሶችን ነው ይዘን የቀረብነው። ይሄ ልብስ እንግዲህ ዲዛይኑ ይታወቃል። ከዚህ በፊት በኦልድ ልብስ በጣም የቆዩ ልብሶች በእነዚህ አይነት ዲዛይን ሲሰሩ ነበር። አሁን ደግሞ በተለየ ከለር በጣም የሚያምር ፋሽን ተደርጎ የተሰራ ልብስ ነው። እንደምታየው በጣም የሚያምር ነው። ፒንክ ከለር ነው። ፒንክ አይመስልም፣ በጣም ፍዝዝ ያለ ነው፣ ዝም ያለ ከለር ነው። በጣም ደስ የሚል አይነት ልብስ ነው። በሁለት አይን መነን ቆንጆ ተደርጎ የተሸመነ የሚያምር ሰፊ ልብስ ነው ማለት ነው። ይሄ ልብስ እንግዲህ ከጉልበት የሚደርስ ትልቅ ጥለት ነው። እንደምታየው ፍሬም የለውም፣ ሁሉም ነገር በቃ ዲዛይኑ እንዲሁ የተሰራ ነው። በጣም የሚያምር ነው። ዲዛይኖቹ እየተሰሩ እየተሰሩ ሄደው የሆነ ቦታ ላይ ያልቃል ማለት ነው። ፍሬም የለውም። የድሮ ልብሶችንም በአዲስ አሰራር ሆኖ የመጣ ነው፣ የሚያስታውስ ነው። በጣም የሚያምር ልብስ ነው። እንደምታየው ነጠላውንም ስናይ ደግሞ ቆንጆ ሆና የተሰራች መካከለኛ ጥለት ያላት የምታምር ነጠላ ናች ማለት ነው። ከጥለቱ የተወሰደ ነው። ነጠላው ላይ የተቆራረጠ ዲዛይን የለው የሚያምር ሁኖ የተሰራ ነው። ዳይመን ዳይመንዶቹ ሳይቆራረጡ የገቡበት ነው። የነጠላውን ትልቅነት ደግሞ ስናሳይ ይህን የሚያክል ትልቅ ነጠላ ያለው ሲሰፋ ሲቋጭ፣ አዎ፣ በጣም የሚያምር ሲሰፋ ሲቋጭ ለማጣፊያ የማያጥር ትልቅ የሆነ ነጠላ ነው ያለው። ይሄ ልብስ እንግዲህ በሹራብ ስራም በሸፒም በጣም ቆንጆ ሆኖ ነው የሚሰራው። በጣም የሚያምር ልብስ ነው። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 26 ሺህ ብሩ ማለት ነው። እሺ ወደ ቀጣይ ልብስ እንሄድ። ደግሞ በቬጅ ከለር መደብ ተደርጎ የተሰራ ከዛ ደግሞ ዶቃ ከለር የገባበት ከዛ ደግሞ አረንጓዴ ከለር ደሞ በሁለት አይነት አረንጓዴ ፍዝዝ ያለና ድምቅ ያለ አረንጓዴዎች ነው የገባበት። በጣም የሚያምር ዲዛይን ነው እንደምታየው። ዳይመንድ ዳይመንድ ተደርጎ የተሰሩ ዲዛይኖች አሉ እዚህ ጋር። በጣም የሚያማምሩ ቆንጆ ተደርጎ ነው የተሰሩት። መደቡ ደሞ የሆነ ነፃ አድርጎ ላይት አድርጎታል ልብሱን። በጣም ነው የሚያምር እንደምታየው። ቆንጆ የሆነ ልብስ ነው ይሄ ልብስ። ሲገጣጠም ደግሞ ዲዛይኖቹ ይገጥማሉ ራሱን የቻለ እዚጋ ተቆርጦ የቀረ የሚመስለው ዲዛይን ሲሰፋና ሲገጣጠም ሙሉ ይሆናል ማለት ነው። ከዛ ዙሪያውን ሲታይ በጣም የሚያምር የተገጣጠመ ዲዛይን ይኖረዋል ማለት ነው። በጣም ቆንጆ የሆነ ልብስ ነው ያምራል እንደምታየው። ስፋቱ ደግሞ መካከለኛ ስፋት ነው፣ በጣም ትልቅ የሚባል አይደለም፣ ከጉልበት የሚያልፍ አይደለም። በጣም የሚያምር ነው። የነጠላውን ትልቅነት ስናይ ደግሞ ትልቅ የሆነ በጥለቱ ስፋት ትልቅ የሆነ መጠኗም ደግሞ መካከለኛ ሳይዝ ያላት በጣም የምታምር ነጠላ ነው ያለችው ማለት ነው። ይሄ እንግዲህ ሲሰፋ ሲቋጭ በጣም ቆንጆ የሚሆን ሲለበስ በጣም ትልቅ የሚሆን ነጠላ ነው። እንደምታየው ለወፍራምም ሰው ለቀጭንም ሰው መሆን የሚችል ትልቅ ነጠላ ነው። ቆንጆ ተደርጎ መሰራት የሚችል ልብስ ነው። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት ሀያ አምስት ሺህ ብር ድረስ ይሰራል። እሺ ወደሚቀጥለው ልብስ እንሄድ። ደግሞ ይሄ ፍዝዝ ያለ ኦሬንጅ ከለር የገባበት ከዛ ደግሞ ፒች ከለር ሚክስ ተደርጎ የተሰራ ልብስ ነው። እንደምታየው እዚህ አካባቢ ኖርማል ሆኖ የተሸመነ ሳይሆን የሆኑ ነጭ ዘሃዎች ያቆራረጡት ወጣ ወጣ ያለ ዲዛይን አለው። በጣም የሚያምር ነው። እንደምታየው ስትነካው ራሱ የሆነ ከላይ ቁጭ ቁጭ ያሉ ዲዛይኖች ነው የተሰሩበት። የሚያምር ነው። ይሄ ልብስ በሌላ ከለር ተሰርቶ ነበር ከዚህ በፊት ማለት ነው። በጣም የሚያምር ሆኖ ስፋቱም ጨምሮ ዲዛይንም ሌላ ዲዛይኖች ተጨምረውበት የሚያምር ሆኖ የተሰራ ልብስ ነው። በዚህ ከለርም ነበረው። ደማቅ ኦሬንጅም ነበረው በጣም በዚህኛው ከለር ማለት ነው። በጣም ድምቅ ያለው ኦሬንጅ የሚያምር ነበረ። አሁን ደግሞ እንግዲህ ለየት አድርገው ስፋቱንም ጨምረው በጣም የሚያምር አድርገው ሰርተውታል። እንግዲህ በየጊዜው አዳዲስ ነገሮች ነው የሚሰሩት። በጣም የሚያምር ነው። ይሄ ደግሞ ወጣ ያለ ልብስ ነው። በሁለት አይን መነን የምትተደርጉ የተሸመነ በጣም የሚያምር ልብስ ነው። ሲገጣጠም ሲሰፋ የሚገርም ውበት ያለው ልብስ ነው። ፈርጥ ደግሞ አልፎ አልፎ ጣል ጣል ቢደረግበት የተለየ ውበት የሚኖረው በጣም ትልቅ ልብስ ነው ማለት ነው። የነጠላውም ትልቅነት ስታያት መካከለኛ ጥለት ያላት ጥለት ያላት ነጠላ ስትሆን የነጠላዋም ትልቅነት ለማጣፊያ የማያጥር በጣም ትልቅ የሆነ ነጠላ ነው ያለው። ሲሰፋጭ ሲቋጭ በጣም የሚያምር የሚሆን ልብስ ነው። ንጻቱን እንደምታየው የመነኑ ንጻት። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ተሰርቶ አልቆለት 26 ሺ ብር ድረስ ይሰራል። እሺ ወደ ቀጣይ ልብስ እንሄድ። ደግሞ በጣም የሚያምር አንድ ደረጃ ያለው ቆንጆ የሆነ ልብስ ነው ማለት ሁለት ደረጃ ያለው በጣም የሚያምር ቆንጆ ልብስ ነው። ከላይና ከታች ጠባብ ሆና ደረጃ እንዳላት እንኳን የማትታወቅ ክፍተት ያላት እቺ ክፍተት አላት። በጣም የተለየ ውበት አላት። አዲስ ዲዛይን ነው። በጣም የሚያምር ልብስ ነው። እንደምታየው ከስር ብዙ አይነት ከለሮች ሚክስ ተደርገው ሻይን እንዲያደርጉ ተደርገው የተሰሩ ነው፣ መደቡ ማለት ነው። በጣም ነው የሚያምረው። ከላይ ደግሞ ቁጭ ቁጭ አሉት ፈርጥ የሚመስሉ ነገሮች ደግሞ በአረንጓዴ ከለር ሆኖ ከውስጥ ደግሞ ወርቃማ ፈርጥ ፈርጥ የሚመስሉ ነገሮች ተደርገውበታል ማለት ነው። ይሄ ልብስ እንግዲህ በሶስት የከለር አማራጭ ነው የቀረበው። ቀጣይ እናሳያቸዋለን ሌሎቹን ቀሪ አማራጮቹን። በዚህ ከለር ደግሞ በጣም የሚያምር ግሪን ከለር ለሚወድ ነበኛ የቀረበ ነው። በጣም የሚያምር ነው። ሰፊ የሚባል ጥለት ነው። ሲገጣጠም አምስት አርብ ነው የሚመስለው። በጣም ትልቅ ነው። ነጠላውም ትልቅነቱ እንደምታየው በጣም የሚያምር ትልቅ ነጠላ ነው ያለው ማለት ነው። ነጠላውም እንደዚሁ በሶስት ደረጃ ነው የተሰራው። ግን እንደምታየው ደረጃው ደረጃ ያለው አይመስልም። በጣም የተቀራረቡ ስለሆኑ ለዲዛይን ውበት ተብሎ ነው ደረጃ የተደረገበት። በጣም ነው የሚያምር። እንደምታየው ነጠላውም ትልቅነቱ እንደዚህ ነው። ይህን የሚያክል ትልቅ ነጠላ ነው ያለው። በጣም ነው የሚያምር። የዚህ ነጠላ ነገር ያው ነጠላ የተመረጡ ናቸው እንደምናሳየው የሚያምር ልብስ ነው እንግዲህ ይሄ ልብስ በማንኛውም አይነት አሰራር ቆንጆ ተደርጎ ተሰርቶ አልቆለት 28 ሺህ ብር ድረስ ይሰራል። ቀጣዩ ልብስ ደግሞ ይሄንን ይመስላል። ተመሳሳይ ልብሶች ናቸው፣ የከለር ልዩነት ነው ያለው። ይሄኛው ደግሞ በጣም ዝም ያለ ከለር ለሚፈልግ ሰው በጣም የሚያምር ነው። ብረት ከለር የሚባል ከለር ነው ይሄኛው የተሰራው በአረንጓዴ በግሪኑ ፋንታ ማለት ነው። ከውስጥ ያሉት ወርቃማ ፈርጥ ፈርጦቹ ግን አይቀሩም ተመሳሳይ ናቸው ማለት ነው። መደቡ ደግሞ የተወሰነ ልዩነት አለው። ይሄኛው መደብ ሻይን የሚያደርገው ነገር ወደ ሰማያዊና ወደ ቀይ ይሄዳል። ይሄኛው ደግሞ ለየት ያለ ፍዝ ጊዜ ያለ ነው በጣም የሚያምር ልብስ ነው እንግዲህ እንደምታየው ቆንጆ ተደርጎ መሰራት የሚችል የአርቡ ስፋት ሁሉም አንድ አይነት ነው የነጠላውም ትልቅነት አንድ አይነት ነው ሶስት ደረጃ ነው ነጠላው እንዳል ነው ማለት ነው ይህንን የሚያክለው መጀመሪያ ላይ እንዳሳየ ነው ነጠላው ይህን የሚያክል ሶስት ደረጃ ያለው ተመሳሳይ ነው ማለት ነው ዋጋቸውም ተመሳሳይ ነው ቆንጆ ተደርገውን የሚሰሩት 28 ሺህ ብር ማለት ነው ሌላም አለው ሶስተኛ ከለሩ ደግሞ ይሄንን ይመስላል በጣም የሚያምር በቸኮሌት ከለር የተሰራ ነው። ደግሞ ይሄ እንዴት አያቸው፣ በጣም የሚያማምሩ ናቸው። ቆንጆ ነው። ሶስቱም በአማራጭ ማየት ይችላሉ። ስፋታቸው፣ የነጠላው ትልቅነት የሁሉም አንድ አይነት ነው፣ ተመሳሳይ ነው ያላቸው ማለት ነው። ቆንጆ ተደርጎ መሰራት የሚችል ልብስ ነው። ይሄኛው ደግሞ ቸኮሌት ከለር ለሚፈልግ ሰው መሆን የሚችል ነው። ይሄኛው ዝም ላለ ከለር ለሚወድ ሰው፣ ይሄ ደግሞ አረንጓዴ ከለር ለሚፈልግ ሰው የቀረቡ ናቸው። እንግዲህ በሶስቱም አማራጭ ቢያዙን በደንብ ቆንጆ አድርገን ሰርተን እናስረክባቸዋለን ማለት ነው። የሁሉም ዋጋ ተመሳሳይ ነው፣ 28 ብር ድረስ ይሰራል። ያምራል። እሺ፣ ወደ ቀጣይ ልብስ እንሄድ። ደግሞ ወደ በርገንዲ የሚሄድ ዝም ያለ ከለር ነው። ስምንት ቁጥር የሚባል አይነት ነው በኛ ማለት ነው። ደመቅ ያለ ቀይ ሳይሆን በርገንድ የሚባል አይነት ነው። በጣም የሚያምር ዲዛይን ነው። እንደምታየው ከላይና ከታች በአቮካዶ ፍሬም እየተደረጉ አራት ቦታ ላይ ገብቶበታል ማለት ነው። እዚ ጋር ደግሞ መስቀል መስቀል የሰሩ በጣም የሚያማምሩ ዲዛይኖች ገብተውበታል። በሶስቱም ከለር ማለት ነው፣ በቬጅ ከለር፣ በአቮካዶ። ከዛ ደግሞ ከውስጥ ቀይ ያለው ፈርጥ የሚመስል ነገር አለው። በጣም የሚያምር እንደምታየው ቆንጆ ተደርጎ የተሰራ ልብስ ነው። እዚ ጋር ፍሬሞቹን ደግሞ ዳማ እየሰሩ የሚሄዱ የተለየ ውበት ያላቸው ይሄ ልብስ ሲገጣጠም በጣም የሚያምር የሆነ የሚሄድ ነው። ምክንያቱም ያነኛው አርብ መጥቶ እዚህ ጋር ሲገጥም ይሄን ራሱ ዲዛይን ነው እየደገመው የሚሄድ ና ምንም የሚለያይ ነገር የለውም። በጣም ነው የሚያምር። መሀል ላይ ደግሞ ትልልቅ መስቀሎች ዲዛይን ተደርገው ገብተውበታል፣ በቬጅ ከለር ና በአቮካዶ ማለት ነው። እና በጣም የሚያምር ቆንጆ ተደርጎ የተሰራ በሁለት አይን መነን ጽድት ብሎ የተሸመነ ልብስ ነው ማለት ነው። የነጠላውን ትልቅነት ስናይ ደግሞ ከጥለቱ ጋር ያን ያክል ልዩነት የሌለው መካከለኛ ጥለት የሚያክል ትልቅ ነጠላ ነው ያለው ማለት ነው። እንደምታየው በጣም ነው የሚያምረው። ሁሉም ዲዛይን አነስ ብሎ የገባበት ነው፣ የቀረ ዲዛይን የለም እዚህ ውስጥ ማለት ነው። በጣም ነው የሚያምር። የነጠላውን ትልቅነትም ለማሳየት ይሄን የሚያክል ትልቅ ነጠላ አለው። በጣም ነው የሚያምር፣ እንደምታየው ቆንጆ ተደርጎ የሚሰራ ልብስ ነው። ይሄ ልብስ እንግዲህ ለቀይ ከለር ወዳጆች መሆን የሚችል በጣም የሚያምር ልብስ ነው ማለት ነው። ይሄ ልብስ እንግዲህ ቆንጆ አድርገን በማንኛውም አይነት አንገት አሰራር ሰርተን 22 ሺህ ብር ድረስ እንሰራዋለን። 22 ሺህ እሺ። ወደ ቀጣይ ልብስ ስንሄድ ደግሞ ከቀጭን ጥለት ከፍ የምትል ከትልቅ ከሰፊ ጥለት ደግሞ አነስ የምትል መካከለኛ ከጉልበት በታች የምትሆን መካከለኛ ጥለት በጣም የምታምር ልብስ ነች። አረንጓዴ ከለር ነው እንደምታየው፣ በጣም የሚያምር ሁለት አይነት አረንጓዴ ከለር እና በክሬም ከለር ተደርጎ የተሰራ ልብስ ነው። በጣም የሚያምር እንደምታየው። ይሄ ነጭ የሚመስለው ቬጅ ከለሩ የተለየ ውበት ሰጥቶታል። ደመቅ ብሎ እየታየ ማለት ነው። በጣም የሚያምር እንደምታየው። መካከለኛ ጥለት ለሚፈልጉ ደንበኞቻችን ደግሞ ይሄ እንደ ሳምፕል የቀረበ ነው። ከዚህ በፊት ያቀረብናቸው አሉ ግን አሁን ደግሞ ከሰፋፊ ጥለቶች በመሀል እናሳይ ብለን ነው። በጣም ነው የሚያምር እንደምታየው። የነጠላውን ትልቅነት ትልቅ ነው። በጣም ጽድት ያለ ልብስ ነው። በሁለት አይን መነን ቆንጆ ተደርጎ የተሸመነ የሚያምር ልብስ ነው ማለት ነው። ይሄ ልብስ እንግዲህ በሸፒ በሹራብ ስራ በዝርግፍ በማንኛውም አይነት አንገት አሰራር በእጅ ጥልፍ መሰራት የሚችል በጣም የሚያምር ልብስ ነው። እንግዲህ ቆንጆ ተደርጎ የሚሰራ ልብስ ነው። የነጠላውን ትልቅነት ለማሳየት ይህን የሚያክል ትልቅ ነጠላ ነው ያለው። ይህን ልብስ ኦርደር አድርጉን። በማንኛውም አይነት አንገት አሰራር ሰርተን ቆንጆ አድርገን እናስረክባቸዋለን ማለት ነው። የዚህ ልብስ እንግዲህ ዋጋውም ተመጣጣኝ ነው 16 ሺ ብር ድረስ ይሰራል። እሺ፣ ወደ ቀጣይ ልብስ ስንሄድ ደግሞ አሁንም ዝም ያለ በጣም የሚያምር ቆንጆ የሆነ ልብስ ነው እንደምታየው መደቡ በጣም ፍዝዝ ያለ ዝም ያለ ከለር ነው። ከላይ ደግሞ የተሰሩት ከለሮች ብዙ አይነት ከለር ሚክስ ተደርገው የሚያማምሩ ዲዛይኖች ተደርጎ የተሰራ ልብስ ነው። ይሄ ልብስ እንግዲህ ዳይመንድ ዳይመንድ ነው። ትልልቅ ዳይመንዶች እንደምታየው፣ ሁለት ዳይመንዶች አሉ። ሌላኛው አርብ ላይ ደግሞ እንዲሁ ሁለት ሁለት እያለ ሄድና ሲገጣጠምና ሲለበስ በጣም የሚያምር ውበት ያለው ልብስ ነው። ሻይን ያደርጋል። ራሱ ነው የቻለ። እንግዲህ ይሄ ለማንኛውም ፕሮግራም፣ ቀለል ላለ ፕሮግራም መሆን የሚችል እንዲሁም ለማንኛውም ጊዜ ለሚለበስ መሆን የሚችል ነው። ያን ያክል ድምቀት የሌለው ልብስ ነው። ፍዝዝ ብሎ ግን የሚያምር አይነት ልብስ ነው። ነጠላውም እንደምታየው መካከለኛ ጥለት ያለው በጣም የሚያምር ነጠላ ነው። ቆንጆ ነጠላ ነው። የነጠላውም ስፋት እንደምታየው ነው፣ ሰፊ ነው። በጣም የሚያምር ትልቅ ነጠላ ነው። ይህን የሚያክል ሰፊ ነጠላ ነው ይሄ በጣም የሚያምር ቆንጆ ተደርጎ የሚሰራ ልብስ ነው ማለት ነው። ይሄ በማንኛውም አይነት አንገት አሰራር መሰራት የሚችል የሚያምር ልብስ ነው። ይሄ ልብስ እንግዲህ ቆንጆ ተደርጎ ተሰርቶ አልቆለት ሀያ ሺህ ብር ማለት ነው። ሀያ ሺህ ብር። እሺ፣ ወደ ቀጣይ ልብስ እንሄዳለን። የቀጣዩ ልብስ ደግሞ ሰፊ ጥለት ነው። እንደምታየው ሰፊ ሆኖ ግን ያን ያክል በጣም ድምቅ ያላለ የማያደምቅ አይነት ልብስ ነው። በጣም የሚያምር ቆንጆ ሆኖ ፍዝዝ ያለ ልብስ ነው። ያን ያክል ከሩቅ ድምቅ ብሎ የማይታይ ለማለት ነው እንጂ ልብሱ አያምርም ለማለት ሳይሆን ፍዝዝ ያለ ሆኖ በጣም የሚያምር ልብስ ነው። የተለያዩ ከለሮች ገብተውበታል። እንደምታየው ለምታዩ፣ ከስር ደግሞ ጥቁር የሚመስል ብረት ከለር መደብ ሆኖ የተሰራው ከላይ ደግሞ ወደ አረንጓዴ የሚያደሉ የተለያዩ ከለሮች እና አቮካዶ ቀይ ብልጭልጭ፣ ሰማያዊ ብልጭልጭ፣ ሁሉም ብልጭልጮች ሚክስ ተደርገው የገቡበት ወደ አረንጓዴ የሚያደላ በጣም የሚያምር ከለር ነው ከላይ ያለው ማለት ነው። እንደምታየው ከላይ ብዙ ጊዜ ሻይን ሻይኖቹ ሚክስ ተደርገው ዲዛይን ሲደረጉባቸው ሲሰሩ በጣም ነው የሚያምሩት። ከስር መደቡ ፍዝዝ ሲል እንደዚህ አይነት ውበት ነው ያለው ማለት ነው። በጣም ነው የሚያምር። ሰፊ ጥለት ነው፣ ከጉልበት በላይ የሚሆን ጥለት ነው። ይሄ እንግዲህ ለማንኛውም ፕሮግራም መሆን የሚችል ነው። በጣም የሚያምር ቆንጆ የሆነ ልብስ ነው ማለት ነው። የነጠላውም ስፋት ስናየው ሰፊ የሆነ ነጠላ የሚያምር የሆነ ነጠላ ነው ያለው ማለት ነው። እንደምታየው የጥለቱ ስፋት በጣም ሰፊ ነው። ደስ ይላል። ሲሰፋ ሲቋጭ ለማጣፊያም የሚያጥር የሚያምር ሆኖ የሚሰራ ልብስ ነው። እንግዲህ ይሄ ከወገብ በላዩ ጠበብ ብሎ ቢሰራ ሞር ውበት ይኖረዋል። ሰፊ ጥለት ስለሆነ ከላይ አንገቱ ላይ ጠበብ ቢል በጣም የሚያምር ነው የሆነው። የነጠላውን ትልቅነት ደግሞ ስናሳይ ይህን የሚያክል የሚያምር ነጠላ ነው ያለው ማለት ነው። ትልቅ ነጠላ ነው ያለው። ይሄ ልብስ እንግዲህ በማንኛውም አይነት አንገት አሰራር ቆንጆ ሆኖ ተሰርቶ አልቆለት 23ሺ ብር ድረስ ይሰራል። 23ሺ እሺ ወደ ቀጣይ ልብስ ስንሄድ ደግሞ እንደምታየው አረንጓዴ ከለር ነው። አረንጓዴ ሆኖ ለየት የሚለው በጣም ዝም ያለ አይነት ከለር ነው። የሚያምር ልብስ ነው። እንደምታየው ከላይ ደግሞ ፒች ከለር ሆኖ የተሰራ የተለያዩ የተቆራረጡ ዲዛይኖች ገብተውበታል። አብስትራክት የሚመስል ነገር ማለት ነው። ራቅ ብለህ ስታየው ደግሞ መስቀል የሚመስል ነገር አለ እዚህ ላይ እንደምታየው። በጣም ነው የሚያምር፣ ቆንጆ ሆኖ የተሸመነ ልብስ ነው። ይሄ እንግዲህ ከሌሎች ልብሶች ለየት የሚያደርገው ፍሬሙ በላይ በኩል የለም በታች ብቻ ነው የገባለት ማለት ነው። ምክንያቱም እዚህ ጋር ዲዛይኑ ያላለቀ ነው የሚመስልና ውበት ይኖረዋል። ይሄ ሲገጣጠም ራሱን የቻለ ከታች ብቻ ነው ፍሬም ተደርጎ የተሰራለት በጣም የሚያምር ልብስ ነው። እንደምታየው ቆንጆ የሆነ ልብስ ነው። ነጠላውም ደግሞ ስናየው በጣም የሚያምር ቆንጆ ተደርጎ የተሰራ የሚያምር ልብስ ነው። እንደምታየው ነጠላውም ስፋቱ ሰፋ ያለ ነጠላ ነው። ወደ ነጠላው ትልቅነት ስንሄድ ደግሞ ይህን የሚያክል ትልቅ ነጠላ ነው ያለው። በጣም የሚያምር ይሄ እንግዲህ በእጅ ጥልፍም በማሽንም በሁሉም ቢያዙን ተመሳሳይ ተደርጎ ነው የሚጠለፈው፣ በሁሉም አይነት አሰራር ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 18ሺ ብር ድረስ ይሰራል። እሺ ወደ ቀጣይ ልብስ ስንሄድ ደግሞ ይሄ ልብስ በጣም የሚገርም ልብስ ነው። ስፋቱ እንደምታየው ነው ከሁሉም በጣም እስከ ዛሬ ካሳየናቸው ለየት ያለ 80 ሴንቲሜትር ስፋት ያለው በጣም ትልቅ ልብስ ነው። እንደምታየው ከአምስት አርብን በላይ ነው፣ ይሄ ሲገጣጠም አራት አርብ ነው። በእርግጥ ግን ሲገጣጠም በጣም ትልቅ ነው የሚሆነው፣ ሰፊ ልብስ ነው የሚሆነው። በጣም ነው የሚያምር። እንደምታየው ጥለቱን ስፋት ያን ያክል የተጋነነ አይደለም። ከጉልበት ትንሽ ከፍ የሚል ነው። በጣም የሚያምር ልብስ ነው። ቆንጆ የሆነ ልብስ ነው እንደምታየው፣ ግሪን ከለር ነው ከላይ የተሰራው። ከስር ደግሞ መደቦቹ የተለያዩ ከለሮች ወደ ፐርፕል የሚሄዱ ከለሮች ሚክስ ተደርገው መደብ ተደርገዋል ማለት ነው። በሁለቱም ከለር በጣም ነው የሚያምረው። በሁለት ከለር ያለቀ ነው የሚመስለው ከላይ ሲታይ፣ ውስጡ ግን በተለያዩ ከለሮች የገቡለት ብልጭልጮቹም በብዛት የገቡለት በጣም የሚያምር ልብስ ነው ማለት ነው። እንደምታየው፣ ከላይ ደግሞ ክብ ክብ የሚመስሉ ዲዛይኖች ገብተው ቀረብ ብለ ስታያቸው ፍላወር ፍላወር የሚመስሉ ነገሮች ተሰርተዋል ማለት ነው። በጣም የሚያምር ተጠቦ የሰሩት በጣም የሚያምር ልብስ ነው ማለት ነው። የነጠላውም ትልቅነት እንደምናየው መካከለኛ ጥለት የሚያክል በጣም ትልቅ ነው። ስፋቱንም እያየ የሆነው ከጥለቱ ጋር እኩል ነው የሆነው ይሄ እንግዲህ አራቱን ማርብ ሲሰፋ እንትን ሲል በጣም የሚያምር ነው የሚሆነው። ነጠላው በጣም ቆንጆ ሆኖ የተሰራ ልብስ ነው እንደምታየው። የነጠላውም ትልቅነት ስናሳይ ይሄን የሚያክል የመነኑን ጥራት እንደምታየው ነው። በጣም ነጭ የሆነ ጽድት ያለ ነው። ስፋቱም በጣም የሚያምረው ቆንጆ ልብስ ነው እንግዲህ እንደምታየው። ይሄ ልብስ በሁሉም አሰራር ቢሰራ የሚገርም ውበት ያለው ልብስ ነው። በጣም ነው የሚያምረው። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 27 ሺህ ብር ድረስ ይሰራል። እሺ፣ ወደሚቀጥለው ልብስ እንሄድ። ይሄ ደግሞ የሚያምር ልብስ ነው እንደምታየው ቆንጆ ተደርጎ የተሸመነ ልብስ ነው። ከስር ወደ ቀይ የሚሄዱ ከለሮች፣ የተለያዩ ከለሮች ሚክስ ተደርጎበት ከላይ ደግሞ በፒች ከለር ብቻ የተሰራ ነው። እንግዲህ አሁን አሁን በሁለት ከለር ብቻ እየተሰሩ የመጡ ልብሶች በጣም ውበት ያላቸው ናቸው። በጣም ነው የሚያማምሩት። ምክንያቱም የተለያዩ ከለሮች ከስር መደቡ ላይ ስለሚገቡ ብልጭ ልጮቹ ቀርበን ስናያቸው በጣም ሻይን ስለሚያደርጉ፣ አሁን የተለያዩ ከለሮችን በብዛት መጠቀም ያን ያክል እየቀረ ነው። በሁለት ከለር ሆኖ ግን መደቡን በጣም ፍዝዝ ብሎ ብልጭ ልጭ ሲበዛበት በጣም የሚያምር አይነት ልብስ ነው። እንደምታየው በሁለት አይን መነን ቆንጆ ተደርጎ የተሸመነ ልብስ ነው። መነን እኛ ጋር ጥራት ምንም ጥያቄ የለውም። በጣም የሚያምር ቆንጆ ተደርጎ ነው የሚሰራው። የነጠላውም ትልቅነት እንደምናየው መካከለኛ ጥለት የሚያክል በጣም የሚያምር ቆንጆ የሆነ ነጠላ ነው ያለው ማለት ነው። እንደምታየው የነጠላውን ትልቅነትም ስናሳይ ደግሞ ይህን የሚያክል ትልቅ ነጠላ ነው ያለው በጣም ነው የሚያምረው ቆንጆ የሆነ ልብስ ነው ይሄ። እንግዲህ በማንኛውም አይነት አንገት አሰራር፣ በሹራብ ስራ፣ በሸፒ በሁሉም አይነት አሰራር ቢሰራ ውበት ያለው ሰፋ ያለ ጥለት ነው ማለት ነው። በጣም ነው የሚያምር። ይሄን ልብስ እንግዲህ ቆንጆ አድርገን በማንኛውም አይነት አንገት አሰራር ሰርተን ሀያ ሺህ ብር ድረስ እንሰራዋለን ሀያ ሺህ ብር። እናንተ የምትወዱትን ኦርደር እንድታደርጉ በነፃነት እንነግራችኋለን። ዳንዬ አዳዲስ ለሚቀላቀሉን ቤተሰቦች ያው ሁሌም ማረጋገጫ እንሰጣቸዋለን እያለ አልፍ አልፍ እያለን ማለት ነው። እንግዲህ ሚዲያው በበዛበት ቲክቶክ በበዛበት ዘመን ማን ጋር አምኜ ልዘዝ ቢሉ ዳኒፈርጥ የመጀመሪያው ነው። የመጀመሪያው የሚታመኑ ወጣቶች ናቸው ማለት ነው። በነጻነት ኦርደር አድርጎ ማለት ነው እነሱ ጥንቅቅ አድርገው ሰርተው ያደርስላችኋል። ሀሳብ፣ ጥያቄ፣ አስተያየት፣ ቅሬታ ካላችሁ ደግሞ እኔ ቴዲ እባላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ነኝ። በማንኛውም ሰዓት ታገኙኛላችሁ ማለት ነው። ቪዲዮ እንደለቀቅን በሰዓቱ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን ብቻ ይጠበቅባችኋል ማለት ነው። እጅግ አድርገን እናመሰግናለን። ሳምንት እንመለሳለን። ጨርሰን ብቱ